ፍቅር ይዞኛል ማለት ኢየሱስ፣ ከሆነ ሰው ጋር ማለት ትንሽ ተግባባን፣ ከዛ ፍቅር ይዘኝ በቃ አሁን ያንን ሰው ላንቺ አስተዋውቅሽ፣ ከዛ አንቺ ማናገርሽ ማለት ይቀልልሽ ነው። ለምን ቀለለ እኮ ይቀልልሽ። ካልሆነ ስርዓት ያለው ወሬ የምታወሪኝ ከሆነ ላዳምጥሽ፣ ከዚህ የተሻለ ነገር። አሁን ይሄ እኮ አንቺ ከጎን ያልተወኝም እንደ ማለት ስነግርሽ እኮ እንደውም ከጎን የልተወኝ። ለምን አሁን ከጎንሽ ልሆን? አስራ አምስት ቀን ካወቅሽው ልጅ ጋር ፍቅር ያዘኝ ካልሽኝ ከጎንሽ መናገር እኮ በጣም አንዴ አወቅሁትና ተላመደኝ፣ ከዛ ፍቅር ያዘኝ። ሰላም ሰላም፣ እንዴት ናችሁ ውድ ነው የተከበራችሁ የእኔ ውድ ቤተሰቦች፣ ደህና ናችሁ? አይ እኔ ያለሁኝ እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ያው ጠፍቻለሁ፣ ሰሞኑን በዓልም ነበር፣ በዛ ላይ አንዳንድ ማስተካከላቸው ነገሮች ነበር፣ ወደ ሚዲያ አልመጣበትም ነገር ስለነበረ ነው ያልመጣሁትኝ። በጣም ይቅርታል አለው ለሱ እና እንዴት ናችሁ የእኔ ውድ ቤተሰቦች? በጣም ናፍቃችሁኝ ነበረ። ያው ሁሌ እንደምላችሁ ከናንተ ጋር ማውራት በጣም ነው የሚናፍቀኝ በጣም ትናፍቁኛላችሁ ናፍቃችኝ ነበርና፣ ደህና ናችሁ? ላይ እግዚአብሔር ያለው እግዚአብሔር ይመስገን። ያው ሰሞኑን እንደነገርኳችሁ ጠፍቻለሁ። ወደ ቪዲዮም ማልመጣው ያልመጣውበት ምክንያት አለ። ማለት ዛሬ ለእናንተ ልነግራችሁ እንደገና መናገር ላለብኝ ሰው ማለት ያው ሁሌ የሆነ የሚያሳዝን ነገር ነው ማውራት አልፈልግም። ግን የሚያሳዝንም ነገር ነው ብዬ አላስብም። የሚያስከፋ ነገር ነው ብዬም አላስብም። ግን ያው ከኔ የማይጠብቁት ነገር ስለሆነ ማለት እንዴት ነው አሁን ካለውበት ሁኔታ አንጻር አሁን ካለውበት ሁኔታ ማለት እንደዚህ ስናየው ማይሆን ነገር ነው፣ እና ለራሴም ከብዶኛል፣ እና ይሄንን ሳምንት ትንሽ በሱ ተወጥሪ ነበረ የቆየሁት። እናንተም ያልመጣሁት ለዛ ነበር። ቤተሰቦቼ እንግዲህ ዛሬ ነግራቸዋለሁ ያንን ነገር፣ እንደዚያ የሆንኩበትንም የጠፋሁበትንም፣ እና ሳምንቱን ሙሉ ሳዝን ስደሰትም ከዛ ስሜቱ ግራም ያጋባም ስለነበር እነዛ ሰውን ነው የቆየሁትኝ። እና ያንን ነገር ለናንተ እነግራችኋለሁ ማለት ነው ለናንተ እነግራችኋለሁ። እንደገና ደግሞ እጹቤን ጠርቻታለሁኝ፣ እጹቤን ጠርቻታለሁ እዚህ ትመጣለች። እና ለሷ መንገር ስላለብኝ ነገሩን ለሷ እነግራታለሁ ማለት አላቅም፣ በጣም ይከብዳል። በርግጥ እንደገና አሁን ካለውበት ሁኔታ ማለት እንደዚህ ባጭር ጊዜ ውስጥ እንደዚህ አይነት ነገር ውስጥ ትገባለች ብሎ ማንም ሰው አያስብም፣ እናንተ አታስቡም እና። ለዛ ነው ቤተሰቦቼ። ከዛ ግዴታ ደግሞ መናገር አለብኝ ሁልጊዜ ጊዜ እንደዚህ መጥፋት የለብኝም ማለት በጣም ማይሆን ሙድ ውስጥ ስለነበርኩኝ ከዛ ደግሞ ለሰዎችም ለመናገር ያው እንደነገርኳችሁ በፊት ከነበርኩበት ሁኔታ ብዙም ስላልወጣሁኝ ሰዎች እንደዚህ አይነት ነገር አይጠብቁም። ለብይ ለሷ ነገሪያት ማለት ትረዳኛለች ብዬ ያስባለሁ። በሁሉም ሰዓት በተደሰኩም ባዘንኩም ሰዓት አብራኝ አብራይ ስለነበረች እሷ ትረዳኛለች ብዬ አስባለሁኝ። ሁሉንም ነገር እነግራታለሁኝ ማለት እንዴት ነው፣ በጣም ቸኮልኩኝ። ለእናንተ ለመናገር ራሱ እሷ እስከምትመጣ በጣም ነው የቸኮልኩትኝ። አሁን ንገሪያቸው ንገሪያቸው እያለኝ ነው ቤተሰቦች። እናንተም እንደምትደሰቱ ባለ ሙሉ ተስፋ ነኝ። ያው የኔ ደስታ ያስደስታችኋል ብዬ አስባለሁኝ። እኔ ሳዝን የምታዝኑ ሰዎች ስላላችሁ እኔ ስደሰት እኔ ደግሞ ከእኔ እኩል እንደ ራሳቸው አይታችን የምትስቁ የምትደሰቱ ሰዎች ስላላችሁ ማለት ነው። እና እኔ በትንሹም ቢሆን ያስደስተኝ ነገር ስላለ ለእናንተ ንገራቸው ንገሪያቸው ያለኝ ነው። ውስጤ ግን አልነግራችሁ፣ እሷ ትምጣና አንድ ላይ እነግራችኋለሁ። እሷ ከተስማማች ደግሞ ይሄው ሁሉ ሰዓት የጠፋሁበትንና ሳምንት አስራ አምስት ቀን በሙሉ ብቻዬን ሳስብ ሳንሰላስል ያዋልኩትን እየተቀመጥኩበትን ነገር ለእናንተ አምጥቻ ያሳያችኋለሁ ማለት ነው። እና መጀመሪያ ለሷ ልንገራት፣ አላውቅም ትቀበለኛለች፣ ተቀበለኛለሽ ብዬ አስባለሁኝ ማለት ብዙ ጊዜ የሆን ነገሮችን ከማድረጌ በፊት ለእሷ ነው ማማከራት። ጀስት እንዴት ነው እንደ ጓደኛም እንደ እህትም እንደ ብዙ ነገር ስለምትቀርበኝ እሷ ለእሷ ነው ሁሉንም ነገር የምነግራት። እና እሺ ትበልሽ በሉኝ ማለት ጨንቆኛል፣ በጣም ጨንቆኛል። እና እሷም ቆየች ቆየው ከደወልኩላት እዚህ በኋላ አልጠፋም ብዬ አስባለሁ ቃልም ባልገባ ግን ይህን ነገር ነገር ከተስማማች ሁሌ ሁሌ ወደ እናንተ መጣለሁ ብዬ አስባለሁ። እንጠብቅ ትንሽ ይለያሉ አለሽ አለው። ሰላም ቤቸው ቤተሰቦች፣ ሰላም እንዴት ናቸው? ውድ ላይ የተከበራችሁ የነፂ ቤተሰቦች የእኛም ቤተሰቦች አላችሁ አለን። እግዚአብሔር እንዲ እኔ ልናገርላት ማለት ድምጿ በጣም ዘግቷል። ጉንፋን ይዟላል። ለማውቀው ከሆነ ጉንፋን ይዞሻላ። አሁና ዛሬ ማለት የሆነ ምነግሽ ነገር ስላለ ነው የፈለግኩሽ ብዙ ስለሽ እንጂ መጣውት መጣበብ ነው። ኢጣሊያ አይደለም ማርያም ነው ያ አሙሽ እንደነበር አውቃለሁኝ። ግን ያው ላንቺ ለቤት ማለት አንድ ላይ ሆነን ለቤት ሰቦችም የሆነ ነገር ስላልን ይጣራውሽ እና ትረጅኛልሽ ይያስባል። ይሄን ማለት የሆነ የእኔ ደስታ ያስደስትሻላ ያኔ የሚያስደስት ነገር ይዤ ስመጣ ማለት በቃ እኔ ደስተ ደስተሻልሽ ይያስባል ነው። አሁን ደግሞ እኔ ሳምንት 15 ቀን ከዩቲዩብ ጠፍቼ ነበርና ቤት ውስጥ ብዙ ነገር ነበር ያሉ ስልሽ፣ በቃ ሌላ ሰው ለመድኩ አንድ ልጅ አለ ማለት አስተዋውቅሻለሁ፣ ይሄ ፎቶውንም ማሳይሻለሁ እና በዚህ በሳምንት በ15 ጊዜ ውስጥ በዚህ በትንሽ ጊዜ ውስጥ ሰው ተላምጃለሁ ማለት ሰው ለምጃለሁና አላቅም ማለት በጣም የተመቸኝ ይ ማለት እሱ ለአንቺ አስፈላጊ ነው ብዬ አላስብም። ስልሽ ማነው ምናምን የሚለው ነገር ምን ማለት ነው? አስፈላጊማ ካልሆነ ለምንድን ነው ለምን የማማከሩ ለምን ለምን አስፈለገ? ማለት ይህን ነገር ለእኔ መንገርሽ አስፈላጊነቱ የሚያጠራጥርሽ ከሆነ አስፈላጊነቱ ሳይሆን ምን አይነት ሰው ነው ምናምን የሚለው ነገር ማለት ስታዩ ታውቂዋለሽ ብዬሽ አስባለሁኝ። ስታዩ ደግሞ የምታውቂው ሰው ነው አዲስ ሰው አይደለም። ያናህል ብታዩ ታውቂዋለሽ ብዬሽ አስባለሁኝ እና ማለት እንዴት ነው በጣም የተላመድኩት ሰው ነውና። ምን አይነት መላመድ? ሰው በማርያም ለኔ ነገር መጀመሪያ አልገባኝም እኮ ምን አይነት መላመድ? ማለት ከዚ በዩቲዩብ ላይም ጠፍቻለሁና፣ የጠፋሁበት ምክንያት ያ ነው። ትንሽ የማሰቢያ ጊዜ ያስፈልገኝ ነበረ። ከዛ በጣም የተላመድኩት ሰው ነው። በጣም ነው የተላመድኩት። የምር በቃ የኔ ሰው ሆኖ ማለት እኔ ሆኗል ያ ሰው ስልሽ እየቀለልሽኩ ሆነ፣ እኔ ማርያምን አሞኛል። እየቀለድሽ ከሆነ ማለት ነው። ምን ነው ቀልደው? ለምን ሆነ? አይ እኔ ሰው ተላመድኩኝ። ከዛ ደግሞ አንቺ እኮ እንድታስረጅልኝ ምናምን ነው እንጂ ለማንም ነገር የለም ቤትም ማለት ማን ነው ስለሽ፣ ስለ ስሙ ወይም ስለ ማንነቱ የት ሀገር ነው ምንድነው ምናምን ሳይሆን ማን ነው ባንቺ ህይወት ውስጥ ምን አይነት ቦታ ላይ ያለው እስኪ ንገሪኝ። እኮ እሱን አሳይሻለሁ አልኩሽ እኮ። እሱን አምጥቼ አስተዋውቅሻለሁ እኮ ለቤተሰቦቼም አመጣለሁኝና እዚህ ደግሞ ዩቲዩብ ላይ ካመጣሁት በኋላ አንቺ ማን ነው ምንድነው የሚለውን ነገር ጠይቀኛለሽ፣ ከዛ ቤተሰብ ይጠይቀኛል። እና ለዚያ ነገር ነው መጀመሪያ ላንቺ ልነግርሽ የፈለኩትና እንድትስማሚልኝ ማለት እኔ ተደስቻለሁ፣ እሱን በማወቄ በእርግጥ የሆነ ትንሽ ግራም ያጋባ ነገር አለ። ግን አሁን እኔን በጣም ግራ እያጋባሽ ነው። ምንድነው ምናምን ብዬም ሳልጠይቅሽ በመምጣቴ እንድጸጸት እያረግሽ ነው። ተኝቼ ከተኛሁበት ተነስቼ ምንድነው በጣም ይሄ ቪዲዮ ከመስራት ብዙ ጊዜ ስለራቅን ምንድነው ምናምን ብዬ ለማወቅ ለማጣራት ነው እንጂ የመጣሁት፣ እንደዚህ አይነት ነገር ድብዳ የሆነ ነገር ትጠልሽ ብዬ አስቤ አይደለም ተነስቼ የመጣሁት እንዳልሽኝ፣ እንጂ እንደዚህ አይነት ተራ የሆነ ወሬ ተራ ነው ተራ ነው። እሺ በቃ ልንገርሽ እውነቱን ማለት በቃ አልፈልግም ማለት አልፈልግም። ስል ይህን ነገር ግልጽ አድርገሽ ልትነግሪኝ ፈቃደኛ እንደሆንሽ አይሰማኝም እኮ። ግልጽ አድርገኝ። አሁን አንቺ እኔ አስራ አምስት ቀን ሙሉ የሆነ የተረበሸ ስሜት ምናምን ይችላል በቃ የኔ ራቅሽበት የራስሽ የሆነ ምክንያት ሊኖርሽ በቃ፣ አንቺ በጥያቄ ማጨናነቅ ስለማልፈልግ ለምዶ ቪዲዮ ማሰሪው ለምዶ ቤተሰቦች ጋር እየቀረፍሽ ያለውን ነገር ማታሳውቂ ምናምን ብዬ አዛ ያላደረኩሽ ማንኛውም ሰው የራሱ የሆነ ስሜት ስለሚኖረው ያቺን ስሜት እስክታስተናግድ ድረስ ጸጥ ማለት አለብኝ ብዬ ስላሰብኩ ነበር። ግን ዝም ማለት ደግሞ ይሄን ያህል ሰፊ ስህተት አይሰራም፣ ይችን ሰፊ ስህተት አይሰራም። ምክንያቱም አጭር ጊዜ ነው ገባሽ ይሄንን የምታወሪልኝን ተረት ደግሞ እንደ ዝም ብዬ ልሰማሽ አልችልም እኮ እሺ እኔ ልንገርሽ ማለት በቃ ማንኛውም አንቺም እኮ ማለት የሆነ ተረዳሁሽ ነገር ስላለ ነው የቀረብሽበት መንገድ አሁን ለኔ ለኔ ልትናገሪ ከደረሽ ለኔ ደግሞ ለቤተሰብ ሰብ እንዳሳምንልሽ ካሰብሽ ያ ልጅ ያለው ቦታ ምን አይነት ቦታ ነው ገባሽ ይሄንን መገመት አያቅተኝም መችስ አይ እኔ የምታወሪው ነገር ምንም አይገባኝም ሲጀመር ያለውበትም ሁኔታ ግራም ያጋባ ነው በእርግጥ ግን በቃ ማለት እንዴት ነው ላንቺም በቃ ለቤተሰቦችን ልንገርሽ ልንገራችሁ ማለት በቃ እኔ ፍቅር ይዞኛል ማለት ኢየሱስ ከሆነ ሰው ጋር ማለት ትንሽ ተግባባን፣ ከዛ ፍቅር ያዘኝ። በቃ ያንን ሰው ላንቺ አስተዋውቄሽ ከዛ አንቺ የማናግረሽው ነው። ለዚህ እየቀለድሽ ነው። ለምን ቀልደለ እኮ እየቀለድሽ። ካልሆነ ሥርዓት ያለው ወሬ የምታወሪኝ ከሆነ ላዳምጥሽ። ከዚህ የተሻለ ነገር አሁን ይሄ ጋር ነገር ፈልጋለሁ ማለት ፍቅር እንዳያዘኝና እንደወደድኩት ነግረሽው አብሮኝ ሆንኩኝ። ተናጋሪዋ ምን ችግር አለው? ይሄ መቼም ቢሆን የማላደርገው ነገር ነው። አስራ አምስት ቀን ላወቅሽ ልጅ ነፂ ከአንተ ፍቅር ይዟታል አልለውም። አይሆንም። ሲጀመር ይሄ እውነት ሊሆን አይችልም። ገባሽ እኮ እኔ በቃ ማለት በጣም አሁን እሺ፣ አሁን ሌላ የምትነግረኝ ነገር አለ ወይንስ? ይሄንን ነገር እንደነገርሽኝም እንደሰማሁትም ስለማልቆጥረው ሊሄድ ታውቂያለሽ፣ ውስጤ ታሟል ምናምን ማለት ነው እንደ ሰው ፍቅር ይዞኛል ሲባል እንደዚህ ነው። አንቺ ፍቅር እኮ ቀላል ነገር አይደለም። አያዝሽ አይደለም ፍቅር አያያዝሽ አይደለም፣ ግን እየነገርሽኝ ነው የምታውቂው ስንቀን ነው አሁን ቀኑ ምናምን እኮ ሰው